ሰላም ሰላም ሰላም ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ተወዳጅ ፋሚሊዎች የጨረቋ ቤተሰቦች እንደምንቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት እንደኔ ሰላማችሁ ብዝት ይበልኝ ያልኩ፣ እንግዲህ ዛሬም በአዲስ ቪዲዮ እናንተ ተከስቻለሁ ማለት ነው። ውድ ፋሚሊዎቼ ዛሬ እየተፈጠረ ያለውን ነገር አብዛኞቻችሁ በጣም በጣም አይታችሁታል። እኔ ከጠበቅሁት በላይ ነው። በጣም ብዙም ወዳቸውን ጓደኞችን አይቻለሁ። ሙቢ፣ ሚፍታ፣ ሚኪ ኤቭሪቲንግ በጣም ብዙ ጀለሶችን ማቃቸው ሶፉ ብዙ በቃ በጣም ደስ የሚሉ ጓደኞችና ደስ የሚል ህብረት ያየንበት ጊዜ ነው። በጣም በጣም ደግሞ ከምላችሁ በላይ ያስደስተኛ ያን ነገር ልንገራችሁ ከምላችሁ በላይ ሀሚ ሰው አላት ብለን እንድናስብ የሚያደርግ ነገር አይተናል። አብዛኞቻችን ስንፈራው ሲደብረን ምናምን የነበረበት ጉዳይ ነው። የመጀመሪያው ነገር ሰው የላትም ከጎኗ ሰው ያስፈልጋታል ምናምን ስንልበት የነበረው እና ሰው እንዳላት ሰርፕራይዝ የሚያከብርላት ሰው እንዳላት ማወቃችን በራሱ አንድ ጥቅም እና አንድ ደስ የሚል ነገር ያየንበት ነው እና በጣም ደስ ብሎኛል። ለዚህ ሆኖ ስላያችሁ ሃሚዬ በድጋሚ እንኳን ተወለድሽ መልካም ልደት ብያለሁ እና ልደትሽን የአብርሃም ና የሳሪ ያርገው ብለል ሚኪያዝ ልደትሽን የአብርሃም ና የሳሪ ያርገው ሃፒ በርዝዴ ብላል ና ብቻ የሆነ ደስ የሚል ነገር አይተናል። በጣም ብዙ ትንሽ ግን ነበረኝ ይህ ሁሉ ታይም ዝም ማባላል አልነበረበትም ብዬ ነበር ማስበው፣ በእነ ብሩክ እና ሀይሚ ጉዳይ እነ ሶልፉ ሙቪ ፍጽ እንኳም ጥረት አድርጓል። አብዛኞቻችን እናውቃለን። ቤኪ ኤቭሪቲንግ እና ምንላችሁ መሰላችሁ እነሱን ሚፍታ ኪዩም ሌሎቻችሁም እንደዚህ አይነት ነገር ለማድረግና የብሩኬን የሃይሚ አንድነት እንዲመለስ ተፍተፍ ማለት ነበረባችሁ የሚል ሀሳብ አለኝ። ምክንያቱ ደግሞ ምን መሰላችሁ? አሁን ላይ ለደስታ ተገኝተዋል። ብሩክና ሀይሚ ያሉበት ሁኔታ ደግሞ ጥሩ አደለም። አብዛኛዎቹ እንደምታውቁት ማለት ነው ለቱ ላይም የተፈጠረውን ስላያችሁ ልክ ለደስታዋ እንደተሰበሰቡ ብሩክና ሃሚንም አንድ ለማድረግ ሰብሰብ ብለው የሆኑ ነገሮችን ማድረግ ነበረባቸው ብዬ ቅሬታ አለኝ። ዝጅጋር ይሄን ሀሳብ የምትገሩ ካላችሁ በኮመንት ሀሳባችሁን አስተዋውቁኝ ንገሩኝ። ሌላም እንድነግራችሁ ወይም እናንተ ማወቅ የምትፈልጉት ነገር ስለ ብሩክና ስለ ሃይሚ ማድረግ የምትፈልጉትን ነገር ማግዛችሁ ነገር ካለ በኮመንት ሪኮመንድ ማድረግ ትችላላችሁ። ከዛ በተረፈ ዛሬም ስለ ቪዲዮ የምላችሁ ምንድን ነው፣ በጣም የሚያስደስት ነገርና በጣም የሚያስከፋ ነገር ያየንበት ነው። የመጀመሪያውና ዋነኛው ቅድም እንደነገርኳችሁ ሀይሚሻ ሰው አላት ብለን እንድናስብ ወይ ደግሞ አጠገቧ የሚደግፋት የሚያገዛት ምኖች ነው ምናተሽ ነው የሚላት ሰው አለ ብለን እንድናስብ። ሁለተኛ ደረጃ ሀይሚ ልደቷን በዚህ ሁኔታ በማክበሯ በጣም ደስ ብሎኛል። መጨረሻ አካባቢ በመበላሸቱ ብናዝንም ልደቱ ግን በዚህ ሁኔታ በመከበሩ ልናመሰገናቸው ይገባል። በሁለተኛ ደረጃ ደግሞ ቅር ያላይ ነገር ነው። ቅድም እንደነገርኳችሁ ነሱም ልክ ብሩኬና ሀይሚ ለሀይሚ ደስታ እንደተሰበሰቡ ብሩኬና ሀይሚ ላሉበት ሁኔታም ተሰብስበው የሆነ ነገር ማድረግ ነበረባቸው። ባይ ፍፄ ፍጼ ሚፍታኪ እና ቤኪ እናንተን አይመለከትም፣ ምክንያቱም ጥረት አድርጋችኋል የተወሰነ ነገር ለማድረግ እነሱ ወዳንነታቸው እነሱን ለማስታረቅ ጥረት አድርጋችኋል። ሌሎቻችሁ ሶፉ እና ሙባረክ በተለይ ሌሎቻቸውም አዲስ ሊሆኑ ይችላሉ። በተለይ ሚኪያስ ምናምን ብዙ እውቀት ሊኖራቸው ይችላል። እና ሙቢና ስፉ ትንሽም ቢሆን መሞከር ነበረባቸው። ቅሬታ ነው፣ እንደ ግሌ ነው። ማገዝ ነበረባቸው፣ ሪኮመንድ ማድረግ ነበረባቸው ብዬ አስባለሁ እና በጣም ደስ የሚል ጊዜ ነው። በጣም በእውነቱ በጣም የሚወደድ እና በጣም ደስ የሚል ጊዜ ነበር ሲያሳልፉ የነበሩት መልካምኞታቸውን ሲገልጹ፣ ሁሉም ጊፍት የምትታም የሚያዘጋጀ ኢቭሪቲንግ መጨረሻው አላማራም። እኔ ግን እየጠበቅኩ የነበረው ሁላቸውም ተቀምጠው በነበሩበት ሰላም እና ደስታ ሁሉም ኬኩን ቆርሰው በልተው የሚጠጣው ጠጥተው ጊዜያቸውን በሳቅና በጨዋታ ያሳልፋሉ ብዬ ነበር ያሰብኩት፣ አልተሳካም። መጨረሻ ላይ ብሩኬ መቶ ነገሩን ሁሉ አበላሽ ያስታል። እንደኔ እንደኔ ብሩኬ በጣም በጣም በጣም እያበዛው ነው። ሲጀመር እዚህ ጋር መምጣት አልነበረበትም። ትናንት በልደቷ ቀን እንደዛ ማድረጉ ሳያዝ ዛሬ ልደቷን ዋጋ ከፍለው በሚያከብሩ ልጆች መሀል ተገኝቶ ልደቷን አበላሸው። አበላሸው፣ አበላሸው የልጅቷን ልደት ምን ማለት ነው? ለምንድነው እንደዚህ ያደረገው? የሚ ደስታ ትፈልገው እኔ ምንም ግራ እየገባኸኝ ነው ብሩኬ፣ ግራ እየገባኸኝ ነው ከምል በላይ ምን እንደምላችሁ አላቅም። በጣም ግራ እየገባኝ ነው። በጣም ማለት በጣም ከምላችሁ በላይ እኔ ምን ብዬ እንደምነግራችሁ አላቅም። ብሩኬ በጣም የሚያስጠላ ስተት ነው እየሰራ ያለ በጣም ከምላችሁ በላይ ማለት ዘጊስተት። እሺ፣ እሱ ሰርፕራይዝ አያርጋት እሺ፣ እሷን የልደቷን ቀን አያሳምርላት እሺ፣ እሱ ስጦታ አይስጣት። እሱ ሃፒ በርዝደይ እንኳን ተወለድሽ አይበላት። ተው ነው። እሱ እኮ እንዳለ ጥፋት ነው። እሱ እንዳለ ጥፋት ሆኖ ተው ነው። እዚህ ጋ ሌላ እሷን ለማስደሰት ቀኗን ብሩህ ለማድረግ እንኳን ተወለድሽ ለማለት ፕሮግራም አዘጋጅቶ የእሷን መልካም ምኞት ለመግለጽ እና የእሷን ቀሪ ዘመን ጥሩ ጊዜ እንድታሳልፍ ለመመኘት የቀረበን ሰው ድንገት መጥቶ የእሷን ደስታ ማበላሸት ምን ይሉታል? ምን ይሉታል? ብሩኬ እኔ በጣም ግራ እየገባኝ ምን ይሉታል ይሄንን ለምንድነው የማታርፍ? ለምንድው ስርዓት ማትይዘው? ስራት ያለች ሀሚ ስትላላስ ብላ የተናገረችው ነገር አናዶህ፣ ሌላ መላላስ ይዘመጣ እሳት ላይ ጭርጭ ጨመርክ። ነገር እንደማብረድና እርቅ እንደማውረድ ሌላ ትኩሳት ይዘመጣ ዝማል እ በልደቷ ቀና ምን ጠርታ በሸቃቀጥካት፣ በሷ ሰደብካት፣ በማናቃት ቁጭራ ዝማል ጭራሽ ሰው ዋጋ ከፍሎ ማዘጋጀው ፕሮግራም የበተ እንደገና የዚች ልጅ ቀን አበላሸ። እኔ ምንድን ነው እኔ ይቅርታ ፋሚሊ፣ በጣም ስሜታዊ ሆኜ እየተናገርኩ ሊሆን ይችላል፣ እናንተንም እያስቀየምኳቸው ሊሆን ይችላል። በጣም ስሜታዊ ስላደረገኝ ብሩኬ ስላናደደኝ ነው በዛሬ ቪዲዮ ምክንያቱም በጣም ብዙ ነገር ዝም ብለናል። ይሄ ሰው ዋጋ የከፈለለት ነገር ነው። አለመምጣት ይችላል፣ በቃ እነሱ ሰላም ጊዜያቸውን በሰላም ማሳለፍ ይችላሉ። አለመምጣት ይችላል። ማንም ሰው ጠርቶ አላመጣውም። ለሀሚ ሰላምና ለልጅቷ ደስታ የሚጨነቅ ቢሆን ኖሮ ይሄ ልጅ ያለመምጣት ይችላል። በቃ የዛሬ ቪዲዮ ላይ ለምንድነው ልጅቷን ሰላም የሚበጠብጠው? ለምንድነው ቀኗን የሚያበላሽባት? ለምንድነው ነው እኔ በጣም ግራ እየገባኝ ያለው። እኔ ሁለታችሁ መሀል በቃ ትናንትናም በለቀኩት ቪዲዮ አብዛኞቻችሁ አይታችኋል። ፍቅር የሚባል ነገር የለም መተሳሰብ የሚባል ነገር የለም ብዬ እንዳስባ አድርገኛል። እስከ ዛሬ ለጥቅም የቀረብካት በጣም ብዙ ኮሜንቶች አይቻለሁ እያስመሰለብህ ነው። በቃ እያስመሰለብህ ነው። እቺ ልጅ እስከዛሬ ስትጠቀምባት ነበር። እያስመሰለብህ ነው እንደዛ። ምን የሆንክ ነው? ወደ ራስ ተመለስ። ነገሮችን ለሀሚ ልክና ጥላ መሄዳ ዛች ጋር ምንም ነገር ቢፈጠር ትናንትና እኔ ፊት ስታደርግ የነበረው ነገር የሚመጣብኝ እኮ ምን ማለት ነው? የሰራው ስራ እኮ ልክ አይደለም። በምን ሂሳብ ነው ሀሚ ዛሬ ከአንተ ጋር ቁጭ ብላል ደተዋል ታከብርና ተመልካሚ ስትቀበል ልትቀበል ምትችለው በምን ይሳብ ነው አንተ እንደታለ ስትገኝ ደስተኛ ልትሆን የምትችለው ወይስ ማገናዘቡን ትተኸው ነው ምንድነው እኔ በጣም እየተግም ግራ እየገባህኝ እኮ ኧረ እኔ የሙሽ ልጅ መሆንህን እየተጠራጠርኩ ነው የእናትህ ልጅ መሆንህን እየተጠራጠርኩ ነው ሰው አክባሪነትህን እየተጠራጠርኩ ነው ለሴት ልጅ ያለህን ክብር ለሰው ደስታ የምትጨነቀውን ነገር በጣም ብዙ ነገር አለ ብሩኬ እኛ ስለ አንተ የምናቀው በጣም ብዙ ነገር እንድንጠራጠር እያረከን ነው እባክህ ብሩኬ ከምታደርጋቸው ነገር ተቆጠበቀ? ተቆጠብ ይቅርብህ፣ ብላ አንዳንድ ጊዜ እኮ ለምንወደው ሰው እራስህ መሰ የመጀመሪያው የፍቅር መስፈርት እኮ ከእራስህ በላይ ያን ሰው መውደድ ነው አይደል? ከአንተ ጥቅም በላይ ለሰው ደስታ ስትል የራስን ጥቅም ውደ ለማስቀረት ያለ ነገር እኮ ነው ሚ ያልተረዳች የምንደንል እንድትርዳት የሚያደርግ ስራ ስራ የምሰራው ስራ በሙሉ የተበላሸ ነገር ማብረድ ባለበት እሳት ጭድ ቤንዚን ጨመርክ። በጣም ነገሩ ላይ እሺ አሁንም ያንተ ጥፋት ነው። ዝም ተባታ፣ አለፍክ። ጠርተህ ተናገርካት። በልደቷ ቀኑ ሙዷን ከነጥ ከሆነ ቀኗን አበላሸው። ዝም ተባለ። ዛሬ ሰው ኃላፊነት ወስዶና ሐሚን አስደስታለሁ ብሎ በከፈተውና ባዘጋጁ ፕሮግራም ላይ ተገኝቶ ድንገት መጥቶ የሰው ሙድ መካነትና ሰው መበጥበጥ ምን ይባላል? እዛ ጋር እኮ ያው ሁሉ ነገር የተዘጋጀው ሐሚን ለማስደሰት እንጂ አንተ ድንገት መጥተህ ልታበላሽ አይደለም። አንተማ ስንት ጊዜ አበላሸው። እኔ ምን ማለት እንዳለብኝ አላውቅም። ሀይሚሻ እኔ ችለሽን ጥላ በመሄዷ እኔ ምንም ቅሬታ የለብኝም። ትክክል ናት። ትናንትና መቶ እንደዛ ሲሆን ሲለያት የነበረ ፊቷ ላይ ከሴት ከያሲት ጋር ያ ነገር ሲያደርግ የነበረ ሰውዬ እኔ እንደት ላይ መጥቶ እንኳን ተወለሽ እንዲለኝ አልፈልግም። እጁ ካለበት ላልገኝ ነው ይሏችኋል። እኔ ሀይሚ እጁ ይኖርበት አይኖርበት እኛ የምናውቀው ነገር የለም። ግን ሀይሚ ልክ ናት። በቃ እኔ በትክክል ነው ግን ይበቃቸዋል በቃ እኔ ነገሮችን በግልጽ አውርታችሁ ፈታችሁ ከዚህ በኋላ ያለው ነገር ሰላም እንዲሆን እንፈልጋለን። ሁላችን ሁላችን ለአንድነታችሁ እኔ ብዙ ጊዜ ተናግሬያለሁ። ወገንተኛነት የለብኝም። እኔ እኔም ሁልጊዜ የማወራው የትኛውም ጥፋት ያጥፋ ጥፋተኛውን እመታለሁ። በቃ እከሰክሳለሁ፣ እናገረዋለሁ በግልጽ